ይህ የባህል ማዕከል ሙሉ ዓለም የባህል ማዕከል በመባል ይጠራል። የሚገኘው በባህር ዳር ከተማ ቀበሌ አራት ነው። የባህል ማዕከሉ ስያሜውን ያገኘው በአዴን በበረሃ ትግል በነበረበት ወቅት ድርጅቱን በህፃንነታቸው ከተቀላቀሉ ታጋዮች መካከል ታጋይ ሙሉ ዓለም አበበ አንዱ ነው። ታጋይ ሙሉ ዓለም አበበ በወቅቱ የኪነ ጥበብ ፍቅር ስለነበረውና ገጣሚ በመሆኑ ድርጅቱ በአዴን ማዕከሉን በስሙ እንዲሰየም ወስኗል። አሁን ድርጅቱ 36ኛ ዓመቱን እያከበረ የሚገኘውም በዚሁ የባህል ማዕከል ነው። የዛሬ 36 ዓመት በ37 ታጋዮች የተመሰረተው ብአዴን በአሁኑ ወቅት ከ1.6 ሚሊዮን በላይ አባላቶች አሉት። ለመሆኑ ድርጅቱ በክልሉ በማህበራዊ፣ ፖለቲካዊና ኢኮኖሚያዊ ዘርፎች ምን ለውጥ አመጣ? በማህበራዊ ልማት በርካታ ስራዎች ሰርተዋል። የጤና ስራችንን ተደራሽ ለማድረግ በየአካባቢው የጤና ጣቢያዎች፣ ሆስፒታሎች ይገነባሉ። ህብረተሰቡ በዚህ ረገድ የተሻለ አገልግሎት እንዲያገኝ ጥረት ተደርጓል። በትምህርት ዘርፍም ብንወስድ በተለይ የትምህርት ጥራትን ከማረጋገጥ አኳያ ትምህርት ለክልላችን ህዝቦች በአቅራቢያ እንዲደርስ ከማድረግ አኳያ በርካታ ስራዎች ተሰርተዋል። ከኢኮኖሚ ዘርፍም አኳያ በተለይ ደግሞ የግብርናውን ከማፋጠን አኳያ ምርታማነትን ከማሳደግ አኳያ እና በርካታ ግንባር ቀደም አርሶ አደሮች እንዲፈጠሩ እራሳቸውንም አካባቢያቸውንም ለመጥቀም እንዲችሉ በማድረግ በኩል ግንባር ቀደሙን ሚና ተጫውተዋል። በፖለቲካው ረገድም ብንወስድ በርካታ ስራ ሰርተዋል። በተለይ ደግሞ ዴሞክራሲን ከማጎልበት አኳያ ይሄ እንደ አንድ መገለጫ የሚታየው በተለይ ህብረተሰቡ ነጻ ሆኖ ሀሳቡን እንዲገልጽ፣ እንዲደራጅ የሚመስለውን አቋም እንዲይዝ በማድረግ በኩል ጉልህ ሚና ተጫውተዋል። ብአዴን ባለፉት ሀያ አምስት አመታት የሰላም የልማትና የዴሞክራሲ ለውጦችን ቢያስመዘግብም የኪራይ ሰብሳቢነትና የመልካም አስተዳደር ችግሮች የወቅቱ የድርጅቱ ፈተናዎች ናቸው። እነዚህን ችግሮች ለመፍታትም እየሰራ መሆኑን ድርጅቱ ገልጿል። አንዱ እንፍታ የሚባለው ችግር የኪራይ ሰብሳቢነት ችግሮች ናቸው። በአስተሳሰብም በተግባርም እንደ ፈተና ሆነው የታዩ እነዚህን መፍታት አለብን ብለን አምነን እየሰራን ነው ያለነው። በተለይ ደግሞ የመልካም አስተዳደር ችግሮች በርካታ ናቸው። እነዚህን ቁጭ ብለን በየአካባቢው ችግሮችን የመለየት ምክንያቶቻቸውን የማወቅ እነዚያ ችግሮች እንዴት ይፈታሉ? ማን ይፈታቸዋል? መቼ ይፈታቸዋል? የሚለውን እያየን ያለ ነው። በአመራር ደረጃም ቢሆን ይህንን ነው እየገመገምን ያለ ነው። ከዚህ ችግር እንወጣለን ብለን ነው የምናስብ። የበዓሉ ተሳታፊዎች በበኩላቸው ድርጅቱ በክልሉ ያስመዘገባቸውን ለውጦች ለማስቀጠል ዝግጁ መሆናቸውን ገልጸዋል። ብአዴን የጀመረው ጥልቅ ተሀድሶ ስኬታማ እንዲሆን የበኩላቸውን ድርሻ እንደሚወጡ በመጠቆም የተጀመሩ የልማት የመልካም አስተዳደርና የዲሞክራሲ ጥያቄዎችን የማስቀጠል ኃላፊነት አለብኝ። ይህንም ለመወጣት ቃል ገብቸ እየሰራው ነው ያለሁት። ተሀድሶ እንዲቀጥል የበኩሌን አስተዋጽኦ አድርጋለሁ። የጀመርነውን ክልላዊ የህዳሴ ጉዞ ለማረጋገጥና የወጣቶችን ተሳትፎና ተጠቃሚነት ለማረጋገጥም ጭምር መላ የወጣት አደረጃጀት አመራሮች ጋር በጋራ በመሆን ውጤት ለማምጣት ያለን ዝግጁነት ለመግለጽ ነው። ሰላሳ ስድስተኛ አመት የብአዴን የምስረታ በዓል በክልሉ የተለያዩ ቦታዎች እየተከበረ ነው። ለኢቢሲ ዘገባ ሰለሞን ጸጋይ ባህር ዳር